የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድ ነው። በመጨረሻም ኦርቶዶክሳውያን ወታደሮች ከሰሞኑ በአርሲ ላይ የተፈጸመው ጥቃት በእጅጉ እንዳዘኑ በመግለጽ መንግስት ተገቢውን እርምጃ የማይወስድ ከሆነ እኛ መሀላ ፈጽመን የተቀላቀለውን የሀገር መከላከያ ሰራዊት አርሲ ገብተን ስርዓት አልበኞችን በግ ቁጥጥር ስር እንዲውሉ በማድረግ የስራ ኃላፊነታችንን እንወጣለን የሚሉ ድምጾች መበራከታቸው ተሰማ። ለመሆኑ ምንድን ነው የተፈጠረው? ዝርዝር መረጃዎችን አጋራቸዋለሁ። እየነገሩኝ ነው ቴዲን፣ ዘመዴ ቴዲ አፍሮን ይኸው ገጹን እያሉኝ ነው። እስቲ ሊዮ አንድ ጊዜ ምን ጻፈ ይሆን? ኢትዮጵያዊ ነኝ ብለህ ልትጨፍር አትችልም። ትጠፋለህ። የጊዜ ጉዳይ ነው። ትጠፋለህ። ተወዳጁ የሀገራችን ሙዚቀኛው ነው ድምፃዊው ቴዲ አፍሮ በፌስቡክ ገጹ ላይ ፈርሞ ያጋራው መልእክቱ የብዙሀኑን ትኩረት ስቧል። በጽሁፉም በርካታ ነገሮችን የዳስ ሲሆን በእምነቴ ከመጣ አንገቴን እሰጣለሁ የሚላት ንግግሩ የደጋፊዎቹን ቀልብ ስባለች። ቴዲ በአርሲ ኦርቶዶክሳውያን ህልፈት ሳቢያ ይህንን መልእክት እንዳጋራም ታውቋል። የጻፈውን ጽሁፍ በቪዲዮ መጨረሻ ላይ አብረን እናነበዋለን። ፈርታችሁ የተደበቃችሁ ሌሎችም አርቲስቶች፣ ሶሻል ሚዲያ ኢንፍሉዌንሰሮች፣ ሁላችሁም ላይ ሃይማኖታችሁ ዘብቁሙም፣ ለማለት እፈልጋለሁ። ለዶክተር ደብረፂዮን የትግራይ ዲሞክራሲ ፓርቲ ወክዬ ገብቼ ነግሬዋለሁ። የትግራይ ህዝብ ወደ ውጊያው እንዳታስገባ ብየዋለሁ። እያለቆስኩማል ከውጊያው የሚረባ ነገር ምን አለ ሲለው በክውጣ ብሎ በቦዲ ጋር ነው ያስወጣኝ።

አብዳ ነው እያላችሁ ከሆነ አሁን ወጣት ልጇን ገና በአፍላነቱ ከጉያዋ ተነጥቃ ባለፈው የሰሜኑ ጦርነት የምትወደው አንድ ልጇን አታለች። የትግራይ እናቶች የልጆቻቸውን ፎቶ ባዩ ቁጥር ሆድ እየባሳቸው የእንባን ጎርፍ እንደ ዝናብ ያወርዱታል። ቀጥሎም በአማራ ክልል በርካታ እናቶች ልጆቻቸውን በግፍ ተነጥቀው ውስጣቸው እርድብን ብሏል። ማን ያስቁምላቸው ታዲያ? ይህንንም ተከትሎ ከሰሞኑ በደብረ ጽዮን የሚመራው የህዋት ቡድን ጽመዶ ሲል ኤርትራ ጋር ተባብሮ ዳግም ክልሉን ወደነበረበት የጦርነት አውድ ውስጥ ለመክተት የደሃ ልጅ ከፊት አሰልፎ እነሱንም እንደ ጋሻ መጠቀም ዳግም በትግራይ ወጣቶች ደም ሊነግር ነው። ይህንንም ተከትሎ ከአንድ ትግራዋይ እናትና ወጣት የተጻፈልኝን የሚያስለቅስ መልእክት ለእናንተ አጋራለሁ። ሰላም ሰላም፣ በመላው ዓለም ላይ የምትገኙ ድ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መደንደል የምትመሰግነውን በዛርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳዩ ወደ እለቱ ቪዲዮ ክቡር ጠቅላይ ሚኒስትር አብይ አህመድ አንድ ግን የምጠይቀው ይቅርታ ያደርጉልኝና እረፍት አሉት የሚተኙበት ሰዓት ያሳስበኛል። አባቴ አርሲ ላይ ያለበደላቸውና ያለጥፋታቸው ማዕተብ ስላደረጉ ብቻ ሕይወታቸው በግፍ የሚቀጠፉት ልጆች ነገር አያሳስቦትም? አዎ እያሳስበኛል ከሆነ፣ መልሶ ታዲያ ለምን እስካሁን ዝምታን መረጡ? ለምን ለእርሶና ለመሰል አባቶቼ የማቀርቦ ጥያቄ ነው። ከዚህ አባትነቶ ከቀጠሉ የሚዲያ ጫጫታ፣ የእርሶ መሰደብ፣ የእርሶ መነካት ኢትዮጵያውያንን ማንኛውንም ያናድዳል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ልጆች በሳንጃ መቀላትስ የቅድስት ቤተ ክርስቲያን መደፈርስ አያናድድም ወይ? እጅግ በጣም ያሳዝናል። ዛሬ ቤተ ክርስቲያናችን የተደፈረችው በእናንተ አይነት እሳቤ ባላቸው መንጋውን ይጠብቃሉ ተብሎም ሲታሰብ ለተኩላዎች አሳልፎ በሚሰጡት ላይ ነው። ልክ እንደ ዳንኤል ክብረት እና እንደ መሰል አባቶች ፖለቲካ ትሉት ሃይማኖት ይዘበራረቀባቸው፣ አንድ እግራቸውን ቤተ ክርስቲያን፣ ሌላኛው እግራቸውን ደግሞ ፖለቲካና ብሔር ውስጥ ከተው እዚህም እዚያም የሚሉ በርካቶች አሉ። በፊት ስትናገር ሞገስ የነበራት ዓለምም የሚያከብራት ኦርቶዶክሳዊት ቤተ ክርስቲያን ዛሬ ልጆቿ በግፋ አልቆባት የሚሰማት ገዳዮቿን አጥፊዎቿንም ለግ የሚያቀርብላት ታታለች። ይህ ሁሉ ታዲያ እኛ ራሳችንን በማስደፈራችን ለጠላትም ውስጣችንን በማሳወቃችን የመጣ ነው። አስቀድሞ ግን ጌታችን ነግሮናል፣ ይገሏችኋል፣ ያሳድዱሟችኋል፣ እስከ መጨረሻው የሚጸና ግን እርሱ ከእኔ ጋር ለዘላለም ይኖራል ብሎናል እና ያንን ቃለ ተስፋ እያደረግን በጽናት እንኖራለን። ብፁዓን አባቶቻችን እባካችሁ አግዙ አግዙን። እችን ቤተ ክርስቲያንን ከፊት ወጣችሁ ከዚህ በኋላ ምንም የሚያስፈራችሁ ነገር የለምና፣ እችን ቤተ ክርስቲያን እባካችሁን ከፊት ሆናችሁ ምሩን። እኛ የትኛውንም ጥይት፣ የትኛውንም ቦምብ፣ የትኛውንም ቢሆን ነገር ለመቀበሉ ዝግጁ ነንና አባቶቻችን እባካችሁ ቤተክርስቲያን ቤተ ክርስቲያን እጅግ በማይጠቅሙ ሰዎች እጅ ላይ እንዳትወድቅ አደራችሁ እላችኋለሁ። አባቶቻችን ከብፁ ሰማት አቡነ ጴጥሮስ ብዙ ነገሮችን መማርን እንችላለን። ፋሽስት ኢጣሊ የኢትዮጵያን ዳር ድንበር ገፍቶ እምነታችንን፣ ባህላችንን፣ ትውፊታችንን ሊያረክስ ቢመጣ በዘመኑ የነበሩት ኢትዮጵያዊ ጳጳስ አቡነ ጴጥሮስ ለነፍሳቸው ቅንጣት ታክል ሳይዘኩ ለሃይማኖታቸው መዋደቅ ልጆቻቸውን ማበረታታት፣ መደገፍ ይጀምራሉ። በዚህ ጊዜም ፋሽስት አንድ ጥያቄን አቀረበላቸው። ስልጣንን እንስጦት፣ በርካታ ወርቅ እንሸልሞት፣ ብቻ እርሶ ህዝቡን አስታክሱልን ሲል ሲሉም ተማጸኗቸው። አቡነ ጴጥሮስም ይህንን አሉ። ሰው ዓለምን ሁሉ አትርፎ ነፍሱን ቢያጎድል ምን ይጠቅሟል? በዚህ ጊዜ ነበር ፋሽስት በጣም ተናዶ ዘብጥያ እንዲወረወሩ አደረጋቸው። በኋላም በአደባባይ ሊረሽኗቸው ሲሉ አንድ ነገርን ተናገሩ። ስለ ውድ አገራችሁ፣ ስለ ቀናች ሃይማኖታችሁ ተከላከሉ። ነፃነታችሁ ከሚረክስ ሞታችሁ ስማችሁ ቢቀደስ ታላቅ ዋጋ ያለውን ክብር ታገኛላችሁ። የኢትዮጵያ መሬትም ለዚህ ጠላት እንዳይገዛ አውግዣለሁ ሲሉ መናገር የሀገር ፋሽስት በጥይቱ ሩምታ ከፍቶ ሕይወታቸውን ቀጥፈው እሳቸውም በሲቃ ድምፅ ስጋችሁን የሚገሉትን ነፍሳችሁን ግን ከቶ የሚያገኟትን አትፍሩ ማለት ከዚህ ድካማ ለማረፉ በረከታቸው ትድረሰን።

በመጨረሻም ይህንን መልእክት ለኢንተርናሽናሉ ኮርት ኦፍ ጀስቲስ ጽፌ ልኬ

ይህ ቅድም ያነበብኩላችሁን መልእክት በኢሜይል ለኢንተርናሽናሉ ኮርት ኦፍ ጀስቲስ ጽፌ ልክ የላችኋለሁ። ከዛ በተጨማሪም 197000 ተከታይ ባለው የቲክቶክ ፔጅ ላይ እንዲሁም በተጨማሪ 1 ሚሊዮን ተከታይ ባለው የትዊች ፔጅ ላይ አጋርቼዋለሁ። ሁላችሁም ይህንን መልእክት በትዊተር ሌሎችንም ሶሻል ሚዲያዎች በመጠቀም የዓለም አቀፍ ትኩረት እንዲያገኝ ታትረን እንስራ። ይህንን መልእክት አታሳልፉበት። አሁን ቤተ ክርስቲያን ተቃጠለ እንዲሆነ ብለን እሪ ብንል ማንም አይሰማ። ካህን ተገደለ ሲባል እሪ ብንል ማንም አይሰማ። ሊቃውንት እየተገደሉ እንዲሆነ ብንል ማንም አይሰማ። ለምን እንደሆነ ታውቃላችሁ? ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። የሞገሳችን ተወስዷል። ክብራችን ተወስዷል። ስለዚህ ምንናገረው ነገር እንዳይሰማ ጫና እንዳያደርግ ቤተክርስቲያኒቱ በዓለም አቀፍ ደረጃ ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችዋ ቤተክርስቲያን ዛሬ አገሯ ላይ ምንም ማትሰራ ምንም እየነገሩኝ ነው። ቴዲን ዘመዴ ቴዲ አፍሮን ይኸው ገጹን እያሉኝ ነው። እስቲ ልየው አንድ ጊዜ ምን ጻፈ ይሆን? በርካቶችን እያነጋገረ ያለው የተወዳጁ ድምፃዊ ቴዲ አፍሮ መልእክት እንዲህ ይላል። ሀገራችን ኢትዮጵያ ከመቼውም ጊዜ በላይ የገባችበት ከባድ አጣብቅኝና እጅግ በጣም ፈታኝ ሁኔታ በሁሉም ዘንድ የታወቀ ቢሆንም እንኳን ነገር ግን እናት መጨረሻውን አስጨናቂ ምጥ በኋላ አዲስ ልጇን አይታ እንደምትደስተው ሁሉ ሀገራችንም ከገጥማትና ሊገጥማት ከሚችለው ማንኛውም ከባድ አደጋ በድሎታ ኢትዮጵያና ኢትዮጵያነት አሸናፊ እንደሚሆን ምንም ጥርጥር የለውም። ላለፉት የማይባሉ አመታት አገራችንን አስጨንቆ የያዛት አሁንም ላለችበት ቀውስ የዳረጋት የጎሳ ፖለቲካ ሀሳብ እንደ ማንኛውም ፍልስፍና ሀሳብ ተወልዶ አድጎ አርጅቶ አብቦ ተፈጥሯዊ ሞቱን ሞቷል። ስለዚህ ከዚህ በኋላ መላው የሀገራችን ህዝብ በተለይም ወጣቶች በጎሳና በዘር እንዲሁም በሃይማኖት ልዩነት ሳትናወጹ ከመቼውም ጊዜ በላይ በአንድነትና በፍጹም ኢትዮጵያ ብሔራዊ ስሜት በተጠንቀቅ ጸንታችሁ መቆም ያለባችሁ ወይም ያለብን መሆኑን በአጽንኦት ለማሳሰብ ወዳለው እኛ የአዲስ ሴቷ የኢትዮጵያ ትንሣኤ የአባቶቻችን ልጆች ኃይላችን፣ ጉልበታችን፣ መመኪያችን ፈጣሪያችን እግዚአብሔር ነው። ራያችንም ፍቅር፣ ሰላም፣ ፍትህ የሰፈነባት ታላቅና ገናና አንዲት ኢትዮጵያን ማየት ነው ካለ በኋላ ከታችም ከሰሞኑ ባርሲ ንጹሃን ባልታተጉ ጨቅላ ጸኖቶችና አቡ አባቶች ላይ የተፈጸመው ድርጊት የመሸነፍ ምልክት ነው ሲል ገልጹታል። ሁላችሁም አርቲስቶች ቻሌንጁን ተቀላቀሉት። የተጨቆን ህዝብ ነን፣ ማንም ሰሚ የለንም። ሰሚ አተን ነው የታረድ ነው

አሁን በተሰማው ዜና የሀገር መከላከያ ሰራዊት አባላቱ በኢትዮጵያ አርሲ ኦርቶዶክሳውያን ላይ ያነጣጠረው ጥቃትና በመንግስት ዝምታ ከፍተኛ የተባለ ቅሬታን በማሰማት ይህንን ተናግሯል። እኛ የቆምነው ለኢትዮጵያ ሀገራችን እንዲሁም በውስጧ ላሉ ህዝቦቿ እንጂ ለአንድ ግለሰብ አይደለም። መሪ እንደ መሪ ክርስቲያን፣ ሙስሊም፣ ፕሮቴስታንት በብሔርም አማራ፣ ኦሮሞ፣ ትግሬ፣ ደቡብ፣ ሶማሌ፣ ሀረሪ ሳይል ሁሉንም እንደ ራሱ ህዝብ ተመልክቶ የህዝቡን ህመም ካልታመመ ይሄ ቅሬታ ብሪታን ያስነሳል ያለ ሲሆን የሚመለከተው ባለስልጣን ዝም ካለ እኛ ኃላፊነቱን ወስደን ባርሲ ለተፈጸመ ጥቃት ተጠያቂዎች ለግ እንዲቀርቡ እንሰራለን ሲል የማዕከላዊ እዝ አመራር ብርጋዴር ጀነራል አቶምሳዴሳ እና ሌሎችም ተናግሯል። እንዲህ አይነት እሳብ ያላችሁ ሰዎች ክበሩልን፣ በእምነታችን ድርድር አናውቅም። ለዶክተር ደብረጽዮን የትግራይ ዴሞክራሲ ፓርቲ ወክዬ ገብቼ ነግሬዋለሁ። ወደ ውጊያው እንዳታስገባ ይዋል ይያለቆስኩ ማለት ከውጊያው የሚረባ ነገር ምን አለ? ሲለው ባክ ውጣ ብሎ በቦዲ ጋር ነው ያስወጣኝ። አገራችን ኢትዮጵያ መሪ ያውጣልሽ የተባለች መስል ላለፉት ዓመታትን በከፍተኛ የእርስ በርስ ውጊዎች በማሳለፍ በርካታ ሚሊዮን ህዝቦቿን ገብራለች። እነዚያ በቪዲዮ ላይ የተመለከተቿቸው እናቶች የወጣት ልጆቻቸው ልፈታን ገብግቧቸው እምባቸውን እንደ ጎርፍ የሚያፈሱ ናቸው። ታዲያ ከሰሞኑ የህዋት ሽማግሌዎች ከኤርትራው አዛውንት ጋር ጽመዶ ሲል በፈጠሩት ህብረት ዳግም ህዝብ በጅምላ ወደሚበላው ጦርነት እየተገፋፉ ነው። ይህንን ተከትሎም የትግራይ እናቶችና ወጣቶች እየጻፉ ሁሉኝ፣ መልእክት ላስደምጣችሁ። አክሊል የሚዲያ ሰውን እንደመሆነ መጠን ይህንን ጻፍኩል። እኔ ባለፈው ጦርነት እንደ እኔ ብሌን የመሳሳላቸውን አባትም እናትም ሆኜ ያሳደጓቸው ሁለት ልጆችን አጥቼ ጠዋት ሲነጋ ጀምሮ እስከ ማታ ህይወቴን በለክሶ እያሳለፍኩት ነው። እናም እባክን ጦርነት በቅቶናል፣ መሩናል፣ ሰብሩናል። እናም ድምፁነን ስትል ሌላኛ ወጣት ደግሞ አክሊል ባክን ይህንን መልእክት አጋራልን ይላል። ጦርነትን ቦሬ ሳይሆን በተግባራይችዋለኝ ቃላቶች ያጥሩኛል ሲበዛ አስከፊ ነው። የሚገርም በጦርነት የሚያልቀው የደዋ የምስኪኑ ልጅ ነው። የፖለቲከኞች ልጆች በውጭ ነው ተቀምጠው ያሉት። እሱም ብቻ አይደለም በርካታ ወጣት እንደ ቅጠል ሲረግፍ ይኸው እነሱ ግን ዛሬም ድረስ አሉ። አሁንም ቢሆን እኛ ሰላም እንፈልጋለን ሲል እያለቀሰ መልእክቱን አጋርቶኛል። አሁን ጦርነት ክፉ ነው። ዛሬም በአማራ ክልል ብሎም የትግራይ እየተቀሰቀሰ ያለው ነገር አጥብቄ እቃወም አለው እያልኩ እኔ ከወዲሁ ሰናበታቸዋለው በመላው ዓለም ላይ የምትገኙ ቤተሰቦቼ ዛሬ እናንተን ያስተምራሉ ይጠቅማሉ፣ መረጃ ምናሉ ብዬ አሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ ሌሎች አስተማሪ ቪዲዮዎች እንገናኛለን። ለስ ቻናል አዲስ ሆናችሁ ምን እየጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።